ታፍኗል፣ ታግቷል ተብሏል። ይሄ ኒውስ 24 የተባለው የደቡብ አፍሪካ የዜና ማሰራጫ ድረገጽ ነው የጠቀሰው። የታፈነው ኢትዮጵያዊ ወይም የታገተው ኢትዮጵያዊ ማን እንደሆነ ስሙን አልጠቀሰው፣ ግን ኢትዮጵያዊ በሶስት ደቡብ አፍሪካውያን እንደታፈነ ታፈነ ይነግራል። በተለይ ግን አሁን በደቡብ አፍሪካ ያለው የዘረፋ ወይም የዘረፋ ሂደቱ በጣም እየተጠናከረ አይነቱንም እየለወጠ መጥቷል ተብሏል። አሁን በዚህ ሰዓት በጣም እየተንሰራፋ ያለው በተለይ ጥናት ያደረጉና ደቡብ አፍሪካውያን በቢዝነስ ውስጥ ያሉ ሰዎች ሰዎችን በንግድ አለም ውስጥ ያሉ ሰዎች ላይ ጥናት ያደርጉና የማፈን ሂደት ያደርጋሉ ማለት እና አንደኛው ከሚያደርጉት ነገር ከነዚህ ሰዎች ጋር በቢዝነስ ለመነጋገር በሚል በመኖሪያ ቤታቸው ነው የሚቀጥሯቸው ማለት ነው። ስለዚህ ለስራ እንደዚህ የሌላ ሀገር ዜጎች ለስራ ድርድር ወደ መኖሪያ ቤታቸው ሲሄዱ በዛ ውስጥ የማፈን የማገት ነገሩ ይደረጋል ማለት ነው። ይሄ ጥቃት ከደረሰባቸው ውስጥ አንዱ በዚህ ሳምንት ከተነገረው ኢትዮጵያዊ ነው ተብሏል። ይሄ ኢትዮጵያዊ በደቡብ አፍሪካ በንግድ ዓለም ውስጥ የሚኖር የራሱን ቢዝነስ እየሰራ ያለ ነበርና ለረዥም ጊዜ ከነዚህ ከደቡብ አፍሪካውያን ጋር በስራ ግንኙነት አንድ ላይ እንሰራለን በሚል ድርድር ሲያደርግ ነበር። ስለዚህ የመጨረሻውን ከተስማሙ በኋላ የመጨረሻው ስምምነታችን የሚሆነው ኪንግስተን በኪንግስተን ከተማ በሚገኘው መኖሪያ ቤታችን እዛ መጥተህ መስማማት አለብን፣ ስለዚህ ወደዛ መምጣት አለብህ የሚል የእነሱ ጥሪ ይደረግለታል ማለት ነው። ስለዚህ ወደ ኪንግስተን ለመሄድም የኦሊቨር ታምቦ ዓለም አቀፍ አየር ማረፊያን ተጠቅመው እዛ ይደርሳል። እዛም ሲደርስ አቀባበል ያደርጉለታል። እና ከዛም ተቀብሎት ወደ ኪንግስተን መኖሪያ ቤቱ መኖሪያ ቤታቸው ይዘውት ይሄዳሉ። እዛ ግን ኪንግስተን በሚገኘው መኖሪያ ቤታቸው ካስገቡት በኋላ እንዳሉት በቢዝነስ ወይም በስራ ዓለም ውስጥ ሊደራደሩት አልቻሉም። እዛ ካስገቡት በኋላ አይኑን የማሰር ሲጀመር በጉዞም ላይ ያሉ ምንም ነገር እንዳይመለከት አይኑን ይዘው ሸፍነውታል። እጅና እግሩንም እዛ መኖሪያ ቤት ውስጥ ካስገቡት በኋላ እንዳሰሩት ነው የሚነገረው። ከዛ በኋላ ያንን ነገር ካደረጉ በኋላ ለጓደኞቹ፣ ለቤተሰቦቹ ስልክ በመደወል ይሄ ኢትዮጵያዊ እንዲፈታ የምትፈልጉ ከሆነ ገንዘብ መላክ አለባችሁ፣ ስለዚህ በአስቸኳይ በዚህ ገንዘብ አስገቡ ይፈታ እንለቀዋለን፣ የሚል ነገር ይናገራሉ። ያን ነገር ከሆነ በኋላ ቤተሰቦችም ጓደኞችም ጉዳዩን ለፖሊስ ያሳውቃሉ ማለት ነው። ይሄን ኢትዮጵያዊ ከያዙት በኋላ በሰዓቱ ግን ኢትዮጵያዊው በራሱ በባንክ የሚጠቀምበት የባንክ ካርድ ነበር፣ እንደዚህ ኤቲኤም ካርድ ማለት ነው። እነሱ ያንን ካርድ ወስደው ኢስትራንድ በሚባል የገበያ ማዕከል ውስጥ በሱ የባንክ አካውንት ውስጥ የሚገኘውን ገንዘብ የተለያዩ የቅንጦት እቃዎችን በመግዛት ለራሳቸው ተጠቅመውበታል። ማለት ለምሳሌ ከገዟቸው ውስጥ ቅንጡ የተባሉ እቃዎች፣ ልብሶች፣ ጌጣጌጦች ገዝተው በሱ የከሱ የባንክ አካውንት ላይ 25000 ራንድ የሚሆን ገንዘብ አውጥተው ሰዓት አንድ ሰዓት ባልሞላ ጊዜ ውስጥ ነው። ይሁን ለ25000 ራንድ የተለያዩ እቃዎችን በመግዛት ያጠፉበት። ከዛ በኋላ ግን መረጃው ፖሊስ ጋር ከደረሰ በኋላ በጥቂት ሰዓታት ውስጥ እነሱ ያሉበት ኪንግስተን የሚገኙበት መኖሪያ ቤታቸው እዛው እንዳሉ በቁጥጥር ስር ሊውሉ ችሏል ማለት ነው። ኢትዮጵያዊውም ከዛ በኋላ ተለቋል። እነዚህ የኢትዮጵያዊውን ያገቱት ሶስት ደቡብ አፍሪካውያን አሁን በቁጥጥር ስር ውለው ምርመራ እየተደረገባቸው ነው በቅርቡም ደግሞ ጆሀንስበርግ በሚገኘው ፍርድ ቤት እዛ ቀርበውም ችሎት ላይ ይቀርባሉ ተብሏል የሚከሰሱበት የክስ አይነት የተለያየ ነገር ይኖራል ብሏል አንደኛው በተደራጀ ዘረፋ አፍኖ በመውሰድ በማጨበርበር በእነዚህ ክሶች ተከሰው በጆሀንስበርግ በሚገኘው ፍርድ ቤት ይቀርባሉ ተብሎ ተነግሯል ማለት ነው